ነገር ቆ ከኔ ጋር የምትጣላው፣ እሺ አንቺ ነሽ ምታስቂ ሲጀም ሰራላሩሽ ነይ ነይ ቶ ቶ አይጂ ሲጀም ሶ ሰላም ሰላም፣ ውድ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ሰሞኑ በጣም የሚያስጠላ ነገር እየተፈጠረ ነው። አይታችሁታል። ኤፍሬም ማለት ከሱ የማይጠበቅ ነገር እያደረገ ነው። ምክንያቱም የሆነ የሚያስጠላ ባህሪ እያየሁበት ነው። ሰሞኑ የማለት የማውቀው የማላውቀው ኤፍሬም እየሆነብኝ ነው። አይታችሁታል። ልዩቷ አፈቅርሃለሁ ብላ መጣለች፣ እና እንደዛ መሆን አለበት ብዬ አላስብም። ምክንያቱም ማንም ሰው አፈቅረሃለሁ ብሎ ልመጣ ይችላል፣ ግን እንደዛ የሚሆንበት ምክንያት የለም። እድል ደግሞ የሱ ጓደኛ ናት። እኔ እንደማውቁ ከሆነ ማለት ነው እድል የሱ ጓደኛ ብቻ እንደሆነች ነበር የነገረኝ። እድል ምን አይነት ጓደኝነት እንዳለን ታውቃለች። እኔ ለእሷ ያለኝ አመለካከት በዚህ ነው እንጂ በሌላ ነገር አይደለም። አፈቅራለው ብላ የምትመጣ ሴት አልመሰለችኝ። ምክንያቱም ታውቃለች እኛም ምን አይነት ግንኙነት እንዳለን ደግሞ ለምንስ በዚህ ሰዓት እንደዚህ አይነት ነገር ማለት ማለት እንደዚህ አይነት ነገር ማድረግ ፈለገች አልገባኝም። ግራ ገብቶኛል። በትንሹም ቢሆን እኔ ያሳለፍኩትን ሕይወት ታውቃለች ሰምታለችም። ማለት እንደዚህ ቀርቤ ባላወራትም ታውቃለች እና ደግሞ ይበልጥ ደግሞ ዋሽቶኝ በጣም ያስከፋኝ ደግሞ ኤፍሬም ነው። ሌላ ነገርም ካላቸው እኮ እኔ ከሌላ ሴት ጋር እንደዚህ አይነት ግንኙነት አለኝ ብሎ ገና ከመጀመሪያውኑ እንደዚህ ብሎ ልመልሰኝ ይችል ነበር ለምን ማለት ለምን ጉዳቴ ላይ ለምን ህመሜ ላይ ህመም ይጨምርብኛል? ለምን እኔ ግራ ገብቶኛል። እዚህ መሀል ላይ ለምን እንደዚህ ማድረግ እንደፈለገ አልገባኝም። ወይስ አስቦበት እኔ ለመጉዳት አስቦበት ነው ወይስ እንዴት ነው? ከባለፈው ዛሬ ትንሽ ተረጋግቻለሁ፣ ቪዲዮውን አይታችሁ ከሆነ ማለት ነው፣ በጣም ተናድጄ ነበር። እዛ ጋ ማለት ራሴን መቆጣጠር አቃተኝ፣ ምክንያቱም የሰማሁት እና ያየሁት ነገር ምንም በቃ ከራሴ በላይ ስለሆነብኝ እዛ ጋ ጥዬው ሄጃለሁ። ሌላው ደግሞ ቤተሰብ ዛሬ እንግዳ አለኝ። በጣም የምወደው በጣም ማከብሮ ትልቅ ቦታ የሚሰጠው ሰው ማለት ባዘኔ ሰዓት ከጎኔ የነበረው በሁሉም ነገር የሚያበረታታኝ ሰው ነው እና ዛሬ እሱን ላስተዋውቃችሁ ነው። ምናልባት ከዚህ በፊት ልታውቁት ትችላላችሁ። እኔ ደግሞ ዛሬ እንደ አዲስ ላስተዋውቃችሁ። ና። ሰላም ውድ ቤተሰቦች እንደምን አላችሁ? ያለውን ነገር አይታችሁታል። ያው ራሴን ኢንትሮዲስ ብዙም ባላልኝም ችግር የለውም አለው ታውቃቸው እንጂ እሺ። ፍቅረ ባላለኝ የቤዚ ጓደኛ ነኝ የልብ ጓደኛ አረ የልብ ጓደኛ ነኝ። ዛሬ ያው የተፈጠረውን ነገር አይታችኋል እና በዛ ጉዳይ ላይ ለማውራት ነው የመጣሁት። ብቻውን መምጣት ብቻውን መላክ አልፈለኩም። ላስት ቪዲዮ ላይ የሆነውን ነገር ምናምን ስላየሆኝ ብቻውን እንድትመጣ አልፈለኩም። ለዛ ነው አብሬያት የመጣሁኝ። ይፈገደው ኤፍሬምን አንድ ላይ አድርገን እናወራለን ዛሬ እንጠብቃለን። ታውቃላችሁ ላይክ ቤዛ ስለ ይፋ ብዙ ጊዜ ትነግረኝ ነበር እና ከልብ እንደምትወደው ያስታውቃል። እና በዛ መሀል ላይ ደግሞ እንደዛ አይነት ነገር መፈጠሩ በጣም የሚያስጠላው፣ ልክ እንደ ወንድ እኔ ይሄን ነገር አልደግፍም። ምክንያቱም ብዙ ነገር ያሳለፉ ሰዎች ጋር በአንዴ ከስንት ጊዜ በኋላ የተመለሰው ሰው ጋር እንደዛ መሆን በጣም ነው የሚያስጠላው። ከዛ በኋላ ደግሞ ለእሱ በጣም ጥሩ የሆነች ሰው ማስከፋት በጣም ነው የሚደብረው። እና ትንሽ እሱ በጣም ቅሬታ የሆነኝ እሱ ነው፣ ምክንያቱም በጣም ጥሩ ሰው ናት፣ ለሰው ክፉ የምታስብ ሰው አይደለችም። እና ለእሷ ይሄን ነገር ይገባታል ብዬ አላስብም። እና እስኪ ሪዝን ካለው ሪዝኑን ብሰማ ደስ ይለኛል፣ ግን በጣም ነው ያናደደኝ። እስኪ እሱን እንጠብቀውና እኔም ደግሞ ሊያጨናንቀው አልፈለኩትም፣ ታውቃለ ምክንያቱም ብቻ እንድነግረኝ ነበር። ባለፈው የጠየኩት፣ ለምን የአንቺ ጥፋት እኮ ምንም ነገር የለም፣ ለምን ማድረግ ፈለገ የምለውን ነው ማወቅ የፈለኩት። አሁን እሱን ነገር እንትን እንላለን እስቲ። እሷ ምንም እንትን የለባትም እረዳታለሁ አለው። በደንብ መናደዷ ምኗንም በደንብ እንትንላት አለው። ላይክ ከዛ አይ ቲንክ የዛን ቀን ተገናኝተን ነበር አይደለ? በጣም ትን ያለቀሰች ነበረ ምናምን በጣም ተናዳ ነበር። ለሱ ብላ ነው ወደ ሚዲያ እራሱ የተመለሰችው፣ እና እንደዚህ አይነት ነገር ለሱ ብላ እንደዚህ ወደ ሚዲያ ተመልሳ እንደዚህ አይነት ነገር ሀፕር ማድረጉ በጣም ነው የሚደብረው። እና ዛሬም እኔም የመጣሁት ብቻዋን ላለመላክ እና ያለውን ነገር አንዳንዴ የሆነ መሀላቸው ላይ የሆነ ሰው ሲኖር ጥሩ ነው። እና ለዛም ነው እኔ እዚህ የመጣሁት። አንቺም ታረጋጊ፣ በዛ ቤተሰብ ማለት በሁሉም ነገር ከጎኔ ነው። በጣም እሱም ማመሰገን እፈልጋለሁ። ይባላል እንዴ? ካልተመሰጋገን ነው ጋር ነው ታዲያ ጓደኛዬ እላለሁ። ግን ያው አመሰግናለሁ ለሁሉም ነገር። እኔ ያው ምዝገባ ያስፈልጋል። እኔ ስለለመደብኝም ሊሆን ይችላል ሰው ጎኔ ሲሆን በጣም ጓደኛ በጥሩም በሀዘኑም በደስታውም አንድ ላይ መሆን ስላለብን ነው። ዛሬ ምዝ የተገኘሁትና አንቺ ደብሮሽ ማየት አልፈልግም። አመሰግናለሁ። የሆነ ይሆናል እንግዲህ የሚለውን እንላለን። ሁሉም ነገር ለበጎ ነው የሚሆነው። ምናልባት የዚህ ያላችሁንም ነገር ሊያጥ ለማጠንከርም ሊሆን ይችላል። ሁሉም ነገር ሪዝን ይኖረዋል። አንዳንዴ የሆነ ያላችሁን ነገር ያንቺንም የሱንም ያለውን ነገር የምታውቂው የሆነ ነገር እንትን ሲል አይደለ? ያለሽን ነገር የምታውቂ የሆነ ነገር ሲወሰድብሽ ነው። እና ምናልባት የተሻለ ነገርም የምንትልትሉ ይችላል። የተሻለ ፍቅር ውስጥ ልትገቡ ትችላላችሁ። እና እሱን ነገር እስቲ እንትን እንለዋለን። ደውይለት እና ቆያ። በጣም ደውሎ ነበር ደውሎ ነበር አላየሁም። እስኪ ደውለትና ለደውሎ ደውሎ

አስፈላጊ ሲሆኑ። አረ አይደለም፣ እኔ ጓደኛዬን ላስተዋወቀ ብዬ ነው። ምክንያቱም ባለፈው ሁኔታ አይቱ ምና ምንም አልተመቸውም እና ብቻሽን ከምታገኝ ምናምን አይ በስራ ገብልጓደኛዋ በጣም ብዙ ነገር አሳልፈናል የልብ ጓደኛነች ነገር ሲፈጠር ደግሞ ከጎኗ ካልሆንኩኝ ምንም ጥቅም የለውም ማለት አይ አልገባኝም የምን ጓደኛ ሶሻል ሚዲያ ላይ አውቃለሁ ግን የቤዛ ምናምን ነገር ጓደኛ እንደሆነ አላውቅም። በቃ ዛሬ በደንብ ታውቃው። እሺ፣ አንተ ለምን አስፈለገው? ግንፍል ግንፍል ማለት አይደለም፣ መረጋጋው ጉዳይ መላክ ነገር

ብራዘር ያለ ስመኝ አንደኛ ነገር ስመኝ፣ አንተን ሶሻል ሚዲያ ላይ ማወቅ ምናምን በአካል ተገናኝተን አናውቅም፣ ዛሬ ነው የማውቀው። ስለዚህ ስላንተ ምንም ነገር አላወራም፣ ግን እኔ እናሷ ብዙ ነገር ያሳለፍን ሰዎች ስለሆነ እኔም እኮ ስላንተ ላወራ እኮ አይደለም የመጣሁት፣ ግን በዚህ ሴፉና ማውራት አለባት እና እንደዛ ያን ነገር ስትመነጋገጩ ምናምን ካየሁ በኋላ ትንሽ ኮምፎርት አልሰጠኝም። ከምን ተቀየዳችሁ? ሶላት ያረብሽ አይ በስርዓት እያናገፈኝ አልነበርም፣ እዛ ጋር ለዛ ነው እዛ ጥይቅ ያለኝ። አንኔ ያስከጀኝ ማለት እኔ ብቻ እንዳይሆን ነው ከኔ ጋር። ለዚህ ነው የጠራችሁት? አይ አሁን ምን ለመሆን ነው የጠራችሁ? በሰላም እንድታወሩ ነው። ብቻዬን በነበርኩበት ሰዓት ከጎን የነበረው ማለት ብቻዬ ማንም ባልነበረኝ ሰዓት ከጎን የነበረው ሰው ነው። ምክንያቱም እሱን በስርዓት አናግረው። ስታናግረው ምክንያቱም ኦ ደስ የሚል ነው ተረጋግተ ካላወራ ምንም መፍትሄ የለም። አይ አንተ ዝም ነገር ጋር እናንተ እንድታረቁ ችግሩ ምንድነው የሚለውን ነገር ለማየት ነው እንጂ አሁን ሌላ ነገር ለመፍጠር አይደለም። አሁን ለምን እሱን ይዘሽ

ጭራሽ፣ ወሬውን ኮሌ ወደ ሌላ የቀየርከው እኮ ነው።

ኦኬ፣ ምን አደረግኩኝ እንዴ? ምንም ያደረኩት ነገር የለም ነበር። እሷን አሰደብካት። በጣም አንተ ቁመህ ሲት ማሰደብ ማለት በጣም እኔ ነገር ምክንያቱም አሁን ያለው ከእሷ ጋር ነው ጋር ልክ ስለአንተ ማለት ነው። በአንተ ምክንያት ነው ወደ ሶሻል ሚዲያ የመጣችው እንጂ ጭራሽ የመመለስ ብሎ ሐሳብ የላት። እኔ ራሱ በጣም ብዙ ጊዜ ሞክር ግን አንተን ለአንተ ደስ ማለት ምንም ትልቅ ክብር ስላላት ነው አንተ ላይ እኔ ጋር ከወንድ ጋር የመጣችው ለኔ ክብር ስላላት፣ ወንድ አይደለም ስለአንተ። ከሁሉም ነገር ያውቃል። ወይኔ ኤፍሬም ስለአንተ ከሁሉም ነገር ያውቃል። ሌላ ነገር ነበር ከወንድ ጋር ጓደኛ ነው። ሌላ ነገር ነው በዛ እኔን ነበር የምጠሪኝ፣ ከእሱ ይልቅ ማለት ነው። የነበርኩበትን ሁኔታ እኮ ነግሬሃለሁ። ለምን ለአንተ የመደወል እንዳልቻልኩት ናልኝ ምናምን ብሎ አሁን ነገር በቃ ለብሩ አንተ መጥይሩ አንቺ ማለት እኔ ማቆይ ፍሬም ስርዓት ያለው ተረጋግቶ ሰው እኮ ደሞ ስላንተ ምታወራይ ነገር እና ያለው ነገር ነው የምን ወይስ ሁኔታ ነው?

አንቺ ጥያቄሽን ጠይቂ። ምንም እኮ ችግር የለውም። ከሱ እዚህ ጋር ቆሞ እኔ ብናገር ችግር የለውም። ማለት እኛን የምረብሽ ምክንያት የለውም። ጀመር አንቺ ይነገር ሰባት ወር ሙሉ አዘን ላይ እንደነበርሽ እንጂ ለምን ወደ ሌላ ነገር ማለት ለምን ሰው አጠገብሽ ሆነ፣ ለምን ሰው ወደ ጎንሽ ሆነ ነው ለምን የምንረዳሽ ሰው ተገኘ ነው ያልሽ። ቤዛ፣ አንድ ነገር ልንገርሽ። ወይስ ስለ እኔ ምንም አታስብም? ወይስ በፊትም ለኔ ምንም ስሜት የለኝ። ካላስብ ኖሮማ እንደዚህ አልነድድም ነበር፣ ቼክ አላደርግሽም። እና እኔ አሁን እኮ ከልጁ ጋር ምንም ግንኙነት የለንም። ጓደኛዬ ነው። ልክ እንደ ወንድሜ የማየው ልጅ ነው። ማለት በችግሬ ሳጠገብ የነበረው ሰው ነው። የትኛው ወንድም ነው? እንደ ወንድሜ ነው የማየው ትላለች እንዴ እንደዛ በሆነ እኮ ይዤ አልመጣሁም። ሌላ ነገር ምናምን አልፈልግም። ሌላ ነገር ቢኖራት እኮ እንደወንድና ላውራ ምናምን ብፈልግ እኮ ምንም አዲስ አበባ ውስጥ እየኖርን አንገናኝም። አሁን ተረጋጋና እንደተማረ ሰው አውሩ፣ ችግራችሁን ትፈታላችሁ ብዬ ነው ብቻም ላክ ስላልፈለግኩ ነው እንጂ የመጣሁት እዚህ ከአንተ ጋር ለመጨቃጨቅ፣ ወር ደግሞ ከአንተ ጋር ኔጌቲቭ ነገሮችን ለማስረዳት አይደለም። ምንም አይገባም። ምንም እኮ የሚያገባ ነገር የለም። ካልነገረችህ ስማ፣ አንድ ነገር ማወቅ ያለብህ ነገር አንተ የልብ ጓደኛዋ፣ እኔ ላስታርቃችሁ ነው። ምንም ማለት እኛ የምናወራው ነገር በተቃራኒ እየወሰደ ነው

ምክንያቱም የምር ግን ሰው ነው ይሄ ነው ራሱ ነው እንግዲህ መልኩን አልቀየረውም፣ ጸባዩን ከሆነ ነው ማለት አሁን አንድ ነገር ብቻ ነው ጠይቀን የምፈልገው፣ ማለት እሱን የፈለግኩን ነገር ማድረግ ትችላለን።

ለምን እኔን አልነገርሽኝም? አንተ ስለ እድል ነግረኸኛል። እኔ ስለ እድል ብዙ ነገር እነግርህ ይሻለው። የልጅ ማን ነው? ምንሽ ነው? ምንድን ነው? ጓደኛዬ ነው አልኩህ እኮ። ካንተ ጋር ምንም ወሬ ያለኝም ነው

ምን ያደረግኩት ነገር አለ እንዴ? ምንም አላደረኩም እንዴ! አፈቅርሃለሁ ብላ መጣች እና ምን ልበለት? ከዛ ተቀበልካት? አዎ ተቀበልኳት። እሺ ምን ልበለት? እንዴ ምን ማድረግ ነበረብኝ በዛ ሰዓት? እያለቀሰች ምን ማድረግ ነበረብኝ? ከዚህ በፊት ለምን አልተናገርከም? ሌላ

ፍቅር ርፎ እያናደርከኝ ነው። ከእኔ ጋር ነው የምትጣለው? ልቀቀው። ከእኔ ጋር ነው የምትጣለው? ለዚህ ነው እንዴ የመጣኸው? እኔ እኮ ነግሬሃለሁ። መረጋጋት ነበረብህ፣ ስለሁሉም ነገር መረጋጋት ነበረብህ። ለምን እንደመጣ ነው

ኢልሻንቲ ጋር ሲጮህ ነው። ዛሬ ከጮግሽ ነገር ይመታሻል። ገባሽ አይደለ ይምታኝ፣ በቃ ይምታኝ። መረጋጋት ነበረብህ፣ ምንም ብፈጠር መነጋ ቀስ ብለህ መነጋገር ነበረብህ እንጂ ጥል ምን ይጠቅምሃል? እኔ አልተጣለው ራሱ ነው እንዴ ራሱ የሚለውን ነገር አልሰማሽም? ስለሱ ደግሞ በጣም ነግሬሃለሁ። እንዴት እንደ ማለት ለሱ ምን አላስሰሚት እንዳለኝ ደግሞ ነግሬሃለሁ። ለዛም ያልሰነዘርኩ ቅባሽ አይደለ በስነ ስርዓት እንዲያወራ ምንም ቢፈጠር መረጋጋት ነበረብህ። በጣም አስቀያሚ ነው እኮ እረፍ አልኩት። ከዛ በኋላ እሱ ገፋኝ። ገፋክ መምታት ነበረብህ አልመተውትም። መምታት እንደዚህ ነው እጥራና መትቼ ላሳይሽ። አሁንም ልሽ ታውቂኛለሽ አይደለ? አውቅሃለሁ፣ ግን እንደዚህ ሰው አልነበርክም። አይልሽ እኔ አሁንም ቢሆን አዎ ለኔ ብለው ነው የመጣው፣ ግን መረጋጋት ነበረብህ። በጣም አስቀያሚ ነው ያለሽ ማለት እኔ በጣም ለማሴ ከፍቶኛል፣ ግን እንደዚህ ማድረግ አልነበረብህም። ይቅርታ ይቅርታ ልጠይቀዋለሁ። ጭራሽ ደሞ እሱ ነው የሚቀየመው እንዴ! ኧረ በማርያም አታስቂኝ። ቤዚ የበቃሽ። እኔ እንደዚህ እሱን ነው ይቅርታ የምጠይቀው? ትቅሬ ና ና ና፣ ተነደኝ። ትጠይቀዋለና እኔ ይቅርታ ይልሽ። ጥፋቴ ቢሆን በስነ ስርዓት እራሴ ይቅርታ አጠፍተዋል። አላመካሁም እንጂ አጠፍተዋል። ተረጋጋቢዬ። እሺ፣ ባታጠፋም እንኳን ይቅርታ ትጠይቀዋለህ። ጥፋቴ ቢሆን ኖሮ አምኜ ይቅርታ እጠይቀዋለሁ። ግን ይሄ ጥፋት አይደለም፣ ታውቂዋለሽ። በስነ ስርዓት ነው ሰላም ያልኩሽ። ጥፋተኛ አንተም መጥራት አልነበረብኝም። ከሽ ታውለ በላ ከልኝ ማታ በጨረቃ ታውለ በላ ከልኝ ማታ በጨረቃ ቤቶች የተቆጡኝ የረሳው ቃል ቤቶች የተቆጡኝ የረሳው ቃል የጨረቃ ፈታይ የኮኮብ አጥንጣኝ የጨረቃ ፈታይ የኮኮብ አጥንጣኝ